ከለውጡ በኋላ ለክልሎች የሚተላለፉ የጋራ ገቢዎች የበጀት ስርጭትን ፍትሐዊ ለማድረግ በመስራቱ ለውጥ መጥተዋል አሉ የፌዴሬሽን ምክር ቤት አፈ ጉባኤው አገኘሁ ተሻገር። በፌዴሬሽን ምክር ቤት የተዘጋጀው ውስን ዓላማ ባላቸው የድጎማ በጀቶች ትልልፍና በጋራ ገቢዎች ክፍፍል ላይ ያተኮረ የፌዴራልና የክልል ባለድርሻ አካላት የውይይት መድረክ እየተካሄደ ነው። አፈ ጉባኤው አገኘሁ በዚህ ወቅት እንዳሉት ከለውጡ በፊት አራት ቢሊዮን ብር የነበረው የክልሎች የጋራ ገቢ የበጀት ክፍፍል አሁን ላይ ከሰባ ቢሊዮን ብር በላይ ደርሷል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ሀገራዊ ምርጫ ላይ መራጮችና እጩዎች ካሉበት ሆነው በኦንላይን መመዝገብ የሚችሉበት ሶፍትዌር አበለጸገ። ቦርዱ ሰባተኛውን ሀገራዊ ምርጫ በቴክኖሎጂ ታግዞ የመራጮችም ሆነ የእጩ ተወዳዳሪዎችን ምዝገባ ማከናወን በሚያስችለው የቴክኖሎጂ አስተዳደር ስርዓት ላይ ከፖለቲካ ፓርቲዎች ጋር እየመከረ ነው። ቦርዱ የምርጫ ቴክኖሎጂ ተግባራዊ ማድረግ የሚያስችለውን ስራ ሲያከናውን ቆይቷል። በዚህም በሰባተኛው ሀገራዊ ምርጫ መራጮችም ሆነው እጩዎች በኦንላይን መመዝገብ የሚችሉበትን ሶፍትዌር ማበልጸግ ችሏል። ዘንድሮ በዩኒቨርሲቲዎች የሚሰጠው የቅድመ ምረቃ መውጫ ፈተና መሰጠት ተጀመረ። ፈተናው ከዛሬ ጀምሮ እስከ ሰኔ 10 እንደሚሰጥ የገለጸው ትምህርት ሚኒስትር በ51 ዩኒቨርሲቲዎች 19787 ቅድመ መደበኛ እጩ ተመራቂ ተማሪዎች ፈተናውን እንደሚወስዱ እውቁልኝ ብሏል። ፈተናው በ238 የትምህርት መርሃ ግብሮች በሁሉም የፈተና መስጫ ማዕከላት በበይነ መረብ እንደሚሰጥ ማወቅ ተችሏል።